ሰላም እንዴት ናችሁ? ቀጣዩን ክፍል ቀጥለንዋል። እንደዚሁ ህማማት ሰሞኑን ህማማትም ስለሆነ ይቅርታ በጣም አንድ ቀን ነው ሁሉን የምንቀርጸው እና ለዛ ብዬ ነው። ሀረግ እንዴት ናት? ልጆቿስ ትምህርት ይማራሉ ወይ? የሚማሩበት ሁኔታ አስምላይ ነው የሚለውን ደግሞ ዛሬ በዚህኛው ክፍል አሰማችኋለሁ አሁን አረግዬ፣ ይነበብ እየተማረ እንደሆነ አውቃለሁ። አምስት ክፍል ደርሶ አላነሰም በዛ። አዎ ባባይ፣ በሱ ፈቃድ ሰም ቤት ነው የሚሆነው። በሱ ፈቃድ ያው እነ ቴነሽ ጋ ገብቷል። በጎ አድራጎት ካራሎ ትምህርት ቤት፣ አዎ ካራሎ ትምህርት ቤት ጀምረናል ብለው ገብተዋል። እየገባ እየዋለ ነበረ እና በመሀል ያው ካካውን ሱሪው ላይ አራ ነው የሚሉት ከኔ ጋር ግን ሲሆን በዚህ ነገር እንኳ ራሱ በስረስራ ካካ ይላል። እና ያዥ ይዘሽ በቃ ካካውን ካካውን ካካ ብሏል ቤት ውስጥ ብዬ ስላቸው ካካ ማለት አለበት ብለው ስላሉኝ በቃ እስከ አምስት ሰዓት ጠበኩኝ። እምቢ አለኝ። እስከ አምስት ሰዓት አዎ፣ የለውም ታላለው ደግሞ እንዴት ብሎ ከየት ያመጣዋል ልጅ? ስለዚህ ስለሚያመጣው ስለምን እንትን ስለሚለው በቃ እያለቀስኩኝ አመሳል ድረስ ቆይቼ ልጄን ይዤ መጣሁና ለዋናውም ተናግሬያለሁ፣ ያለኝብኝን ችግር ዳይሬክተር ተብዬውም ያለውን ነገር ነግሬዋለሁ። አሁንም አሁን ምን እንዳልኩ ሰው ይረዳልኝ አልቻለም። በቃ አልተረዳውም ልጁን ሳይተው እሱን እንኳን መረዳት አይችሉም። ልጁ ሰው ታገኘ ይውላል። እስካሁን ምንም ነገር የመጣ የለም። ያው የግዳፍ ተብሎ የመስሪያ ተብሎ ተሰጥቶናል። ያው እኔ ብቻ ነኝ፣ ብቸኝነትም፣ ተሯሯጭም፣ አሳዳጊም ብቻ በስተኛ ልጅ ያስኩት እኔ ብቻ ነኝ። የተሰጠው ግን ላላቸው ስራ ያላቸው እንደኔም አይነት ልጆች ቢኖራቸውም። ስራ ባልና ሚስት ሁነው አንድ ቤት ተጋግዘው የሚኖሩ ጋ ነው፣ አንድ ላይ ጨፍልቀው ያሉት። ምክንያቱም አንቺ መስራት ትቻለሽ፣ አንቺ ደህና መስራት ትቻለሽ፣ ደህና ጉልበት አለሽ። እየሰራች ነው ነው የሚባለው። አው ሙዝ እየሰራው ነው። ግን አሁንም ሙዙን አስራ ሁለት ሰዓት ወጥተሽ ምን አይነት ገበያ ነው የሚሸጠው?

የሚያውቅ ሰው ይህን ልጅ እኔ እረዳዋለሁ፣ ይችን ሴትዮዋ አቃታለሁ፣ እንደዚህ ነው የሚልም አካልቷል። ደስ ይለኛል። ሰፈር ኮሚቴ እንደዚህ ነው ብዬ ስጠይቃቸው፣ አይ አሁን እነዚህ ልጆች የሚያይ እንደው ሳያግዝ አቀርቶ ነው የተረዳሽ ነገር እስካሁን ያው ምንም ነገር የለኝም ካለው ፈጣሪ በስተቀር። አሁንም ሞዴት ያለኝ አንድ ነው። የልጆች አባት የለም ገልጭ፣ የልጆች አባት ህይወትም የለም። በቃ ያው ተጣላን በመሃል በባህር ሄደ። በቃ ያው እዛው ቀረ። ያው እንደሞተ ተነግሮኝ ጓደኞቹ ሲመጡ አንድ ላይ ተነግረነው ሶስት አመት ሆኖ ተነገራቸው። ሁሉም ተጦርንፈው ሲመጡ እሷል በጣም ያው እንደሞቱ ሶስት ልጆች እንደሞቱ ከእሱ ጋር ተነገረም። ያው በፊትም ኑሮም አልጠቀመም ነበር። አሁንም ያው ነው። ያው ይከብዳል፣ ብቻ የሰው ልጅ የሚል ነገር ይከብዳልና፣ በጊዜው ያው እናት አባቴ ወይንም እህት ወይንም ወንድም ተጎኔ ሆነው አይዞሽ አርግዬ ቢል ደስ ይላል። በቃ መድኃኒዓለም ብቻኛ አድርጎኛል። አሁንም ያው ነኝ። ልጆች ጤናቸው የሚሰጥ ደስ የሚኖር ማንም የለም። ማና ባ አልፈዋልም ማንም እናቴም አልፋለች። አባቴም አይዞሽ የሚለኝም ወንድሜም የለም። ምንም የለኝም በቃ ሌላው ቀርቶ ሀረግ ጠፋሽ፣ በደረገላ ዘጠኝ ሰዓት በርም ቆልፌ ስወጣ ቆልፌባቸው ላይታቸው ላይ ስወጣ ብሞት እንኳ በዛ አንድ ነገር ቢሆን እንኳ በር የሚከብትባቸው ወገን የለኝም። ብዙ ሰው ከወገን ይፈጠራል ተፈጥር ያለው ግን ምን አበር አይደለም መድኃኒዓለም ደግሞ የሚረዳሽ ሰጠን ይሆናል። እግዚአብሔር ያውቃል ወደፊቱን። እሱ መድኃኒዓለም ነው። አንድ ነገር ወደፊት በጎ ነገር እግዚአብሔር ያዘጋጅ ይሆናል ብዬ ነው። አይዞሽ በቃ እኛ እህት እንሆንሻለን፣ እኛ ወንድም እንሆንሻለን። እስኪ ምንድን ነው የባሰሽ፣ ችግርሽ ምንድን ነው ብሎ እንኳን የሚያዋየኝ ሰው ነው አሁኑው የውስጤን ይሄን ልጄን እንዴት ላድርጋቸው ልጆቼ እንደዚህ ከሆኑብኝ እንዴት፣ በምን ምክንያት ነው ማድያን ያለብኝ ብዬ የማዋየው እህትም ሆነ ወንድም ሆነ በቃ ቀርበውኝ አረግ ይሄ ነው ችግርሽ

ይከብደኛል አሁን ይነበብ፣ ግን እየተማረ እየዋለ እየመጣ ነው። በቃ ይነበብ እየተማረ እየዋለ እየመጣ ነው። እግዚአብሔር ይመስገን። ቢያንስ እሱ እንደዚህ እንኳን እራሱን ችሎ ቤት የሚሄዱ እሱ ተመልካቾች፣ የቅድም እንደነገርናችሁ የዲስክ መንሸራተት እና ነርብ ነው ያለበት እንጂ ጤነኛ ልጅ ነው። አምን እኔ ልጄ እሷ ትምህርት ቤት እሱ የሚማርበት ትምህርት ቤት በነበረ ጊዜ እንኳን እኔ እራሱ አመጣው ነበረ። ችግር የለበትም፣ ማንኛውም ሰው ጋር መሄድ ይችላል። በጣም ብልህ እና ጎበዝ ልጅ ነው። ከተረዳ የሚቀየር ልጅ ነው። እስማትን መናገርም ይችላል። የኦቲዝምም ችግር ስለሌለበት ሲማርኖ እየመጣ ነው። እቺ ደግሞ መልቀስ ነው እንደ ስራዋ እንዳትሉኝ። አደራችሁን እንድረዱኝ ይፈልጋለሁ። የእውነት እንድረዱኝ ነው ፈልገው። እኔ እንረዳችሁኝ ማለት እኔን አይደለም ትረዱ፣ እነዚህን ሰዎች ረዳችሁልኝ ማለት እንደረዳችሁ ሰጣችሁ ነው መቆጥሮ ችግር የለም፣ እህቶቼ ናቸው። እውነቱን ብንገራችሁ እኔም ችግር ስላለብኝ እኔ እነሱ ችግር የሚታየኝ እና የማገኛቸውም ከመጀመሪያው እኔም እንደሰው ስለሆንኩኝ ነው። እሷን የማገኛት እና የሚቀርባት የነበረው እንዴት ነሽ፣ እንዴት አደርሽ፣ እንዴት ዋልሽ፣ እንዴት እየሆንሽ ነው የምንባባለው። ሁላችንም ችግር ላይ ያለን ሴቶች ስለሆን ነው። እንደነገረቻችሁ ባለቤቷ የለም፣ ጫገር ሄዶ ነው የሞተባት። ሁለተኛው ሁለት ልጅ ይዛ ነው የምትሰቃየው። አሁንም ቅድምም ደጋግኘዋለሁኝ። መደጋገም የምንፈልገው ለምን እንደሆነ ይችላል ታውቃላችሁ። አንዱን ብታጡት አንዱ ላይ ያያችሁት እንኳን ስልክ ደውላችሁ እህቴ አይዞሽ፣ ትልቅ ነገር ነው ለሰው ልጅ። አንደኛችን አንድ ደብተር ለልጇ ብንገዛ ሰባቱን ቀንሰንላታል። አስባችሁ ታዲያ ሰባት ቀርቷታል ማለት ነው። ምክንያቱም ይኸው ትምህርት ቤት እንኳን መማር የማይችልበት ሁኔታ ነው ያለው። ኢቭን ማንም ሊረዳ አይችልም። አሁን ላይ ችግርን ችግረኛ ብቻ ነው ሊያውቀውም ይችለው በተለይ ኢትዮጵያ እኛ እኔ በጣም እየወረድን ነው። እንኳን ሌላ እኔ ከራሴ ሳይሆን ከራሴ ጀምሮ በፊት ሳይ የነበረው ነው ቲክቶክ ላይ ዩትዩብ ላይ ስናይ የሆነ የሚያስጨንቅ ነገር ካየን ቶሎ ነው የምናሳልፈው። ለምን አይተን መጨነቅ ስለማንፈልግ። ልንጨነቅ ይገባናል ደግሞ እነዚህ ሰዎች እነዚህ ሰዎች ጣፈንታኛም ገርድብ ድረስ ስለሚችል ማለት ነው ይህንንን ማሰብ አለብን። እስኪ ህማማት ነው አይደለ ስግዴት ላይ ነን እየሰገርን በምናይ ጊዜ እስኪ እንረዳ እንረዳዳ የክርስትና ህማማትን ብቻ አይደለም በጣም ይቅርታ አድርጉልኝ እና ይሄንን ስናገር እንትን ያልኩት ሁላችንም በምን ናምነው፣ ሃይማኖት ያችኋለሁ። እንደው እነዚህ ተረድተው የሚነሱ ወቶቻችንን እናንሳቸው። ምክንያቱም ልጆቿ እንኳን እንደዚህ ቢሆነ አንዱ ልጅ ላይ ያለበት ያም ልጅ እግዚአብሔር ይመስገን ቁሞ ይሄዳል፣ ይጫወታል። ይሄ ልጅ ጋር በር ላይ እየተጫወቱ ነው። እንትን እያልን ያለ ነው፣ እኛ ቤት እየሰራን ያለ ነው እና እሷ መስራት የምችል ሰው ናት ተተደገፈች የሆነ ይሁንስ እየሆነ ነገር ቢጀመርላት እራሷ ትሰራለች። ሰው ቤት እናንተን እንዳሰራ ግን እንገድቧታል። ይሄኛው ልጅ እሾክ እኔ ቶሎ ላውጣልሽ ነበር። እሱን ይዛ ስትሄድ ይዛ በሚወድቅበት ጊዜ የሚጥል በሽታ ስላለበት ኦቲዝሙ ስለሚጥለው ልጅሽ እዚጋ ቢሞትብን እኛን ተጠያቂ ምን ሆኖ ነው የሚለው ሕዝብ አይሞትብሽ ብለን አናስብም። እንደ ቢሞትብን ቢሞትብሽ ብለን ከምናስብ እስኪ እንደዚህ ከሆነ እንደዚህ እናትና ግዛት ብለን እንሰብ፣ እስኪ እኛ ኖሮን በሰው ልብስ የምናሳጥብ ሰዎችም ነገ ምን እንደሚገጥመን አናውቅም። አንድ አንድ እንደላቀቅ ቢሞት እግዚአብሔር ነው የፈረደው አይደለ? እሱ ያያይቷል አይደለ? የሞተው ልጅ እሱ ምን እንደዚህ ማለት አስፈልገኝ አስፈልገኝ። ይሄን ኮሳ መፍራት አለብንኛ ሰው ነን አይደል? እንደ ሰው ምን ሲያስብ ደስ ይለኛል። ብዙውን ጊዜ በጣም ብዙዎቻችን ትንሽ ተሻለ ህይወት ከኖር እንደሰው የማናስብ ሰዎች አለን። ብንተዛዘን እስኪ በምንችለው መጠን ብንተዛዘን ደስ ይለኛል። እኔ ግልጹን ነገራችኋለሁ። ከመጀመሪያም እኔ የፈለኩትም የጀመርኩትም ለዚህ ስራ ነው። ምክንያቱም እኔም ችግር ላይ ነኝ፣ የተቸገሩቶችን መውጣት ስለምፈልግ ነው። ብያችኋለሁ። የባሱ ወደፊት ማሳያችኋለሁ። የባሱ የባሱት ናቸው ደግሞ ያሉት ጭራሽም ማለት ነው። እስኪ ደሞ ሀረግን፣ አሁን ላይ በምንድነው የምትተዳደረው እንበላትና እንስማ።